ሩቲ ሳሩንን የታገቱትን ልጆች ለማንቀሳቀስ በምታስብበት ሰዓት እየተከታተለቻት እንደነበርና እንግዲህ እነዛን ልጆች ለማዳን እየነበረ ያሄደችበት መንገድ እንግዲህ እሷም እየተከተለች ወጥመድ ላይ ልታስገባኝ ይሆን እንዴ እያለች ነበረ። ግን ተመስገን ነው። ልጆቹን ይዞ እጅ ከፍጅ ወንድሟ እንደተያዘ ነው፣ ነገ ግን አጣርተው ይቀሙታል አለች። የህቷ ልጅ ግን እንዴት ነው ስትል፣ የህቴ ልጅ በማገኘቴ ደስተኛ ነኝ ትላለች። የህቷ ልጅ አስጠላለች ማለት ነው። በዚህ ሁኔታ ይሳካልኛል ብዬ አስብ አላቅም። ግን አሁን ሂጄ ይቅርታል ጠይቃታለሁ። ግን ምንም የነቃችብኝ ይመስለኛል። ሂጄ ግን እስከ መጨረሻ መጋፈጥ አለብኝ ሁሉን ነገር፣ ችግር ካለብኝ እነግራችኋለሁ ስትል ሩቲ እንግዲህ ወደ ሳሩን ወደ ቤት ሄዳለች የወንድሟ ልጅ ለጊዜው ወንድሟ ብያዝም የወንድሟ ልጅ ለማስመለጥ የጣረችው መንገድ እንግዲህ በዚህ ቤት ውስጥ የገባችበት ድል ቤተሰቦቿ በሳሩን እጅ ስለታገቱባት እንጂ የህይወት ብቻ ልጅ እንዳልሆነ ነገሮችን እየተከታተለች ነው ማለት ነው። ከዛ ሳሩንን ገብታ ደግሞ ስትጠይቃት ሳሩንንም እኔ ወንድሜ ግን ልጆቹን ይዛ አንተ ያስከው ተብሎ ቢታሰርም ነገ ይወጣል ሳሩን ግን የሆነ ነገር እንዳረኩኝ ማወቅ የለባትም ስትል ታስባለ እንደምንም ትወጫዋለሽ ሩቲ ሩቲ ተረጋጊ እዛ ቤት ተቀምጠች የህይወትን ልጅ ማዳን አለብኝ እያለች እንግዲህ እራሷን እያሰበች ነው ወደ ቤት ሄደችው የራሷንም አልፎ የህይወትንም ልጅ ሌሎችንም ህፃናትን መታደግ አለብሽ ሩቲ እያለች የሳሩን ወሬነትን እስከ መጨረሻ ማስወገድ አለብሽ እያለች ራሷን እያ ያጽናናች ነው ወደ ቤት ሄደችው። ሳሩንም እንግዲህ ባላየ መንገድ ብለህ ቤተሰቦቼ ስለመጣብኝ ነው፣ ምን ላደርግ ብለች ነው፣ እናንተን አሳልፌ ላለመስጠት ስል ነው እንደዚያ ያደረግኩት ስትላት፣ ይገባኛል። እኔም እኮ ወጥመዱን ለዚህ ነው ያዘጋጁብኝ፣ ይቅርታ አታደርግልኝም አለቻት። ለነገሩ ይህን ካደረግኩኝ ይቅርታ መጠየቅ ድፍረት ነው አለቻት። በቃ እኔ ወደዚህ ወደ ቤት ይሄዳለሁ አለቻት። ወዴትም አትሄጂ ሄቴ አንቺ ምንም ያጠፋሽው ነገር የለሽም በቤተሰቦችሽ ስላስፈራሩሽ እኛን ለመከላከል እናደረግሽው ትላታለች። እንዲሁም ለቤተሰቦች ምን ያህል ዋጋ እንደሰጠሽ ተደስቸብሻለሁ ብላት እንግዲህ ሰላም አለቻት። አልነቃችባትም፣ አታላታለች ማለት ነው። ያስፈራሩሽን ሰዎች ደግሞ እንደርስባቸዋለና ይዞሽ አለቻት። እንኳን ተያዙ እኔማ አንቺን ይጎዳሉ ብዬ በጣም ፈርቼ ነበር። እኔንም ምንም አያደርጉኝ ማየሽ ይህ ሁሉ ነገር የሚያደ የሚያደርጉኝ ጠላቶቼ ናቸው። አይጌሽ እህቴ አየሽልኝ። ከዚህ በኋላ አንድ ነገር ከተፈጠረ ለኔ ንገሪኝ። እኔ እህቴ ምንም ነገር አልሆንም። ሰዎቹ የያዙኝ በጣም ያስጨንቁኝ ነበር አለቻት ሩቲ። እንግዲህ አሁንም ሁሉ ነገር ሰላም ነው፣ አይዞሽ ያኔ ነግረሽ ቢሆን ኑሮ ሁሉ ነገር ይፈታ ነበር አለቻት። ግን እህቴ ይህ ሁሉ ጠላት ለምን ካለች ስራሽን አትለቂም፣ ከዚህ ውስጥ የሚያስገባሽ ስራ ከሆነ አለቻት። እዚህ ያሉ በሙሉ እኮ ናቸው እኔን የማይወዱኝ እንዴት ብዬ ልተው። ብዙ ቤተሰብ አልባስ ልጆች እንዲወር እንዲሄዱ አልፈልግም። ምን የወጣ ማለት ችግር ውስጥ ህፃናቶቹ ገባሁ ማለት ነው። ዝግና ላይ እንዳንቻ አይነት የአገሯ የሚያስብ ሰው እህት ስላለኝ ኮርቼ ብሻለሁ ብላ መለሰች። ለ ከዚህ በኋላ አንቺና እኔ ድብብቆሽ አንደርግም ተወያይተን እንፈታዋለን ስትላት አሰላሙ አሌይኩም ወረመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ፣ ሰላማችሁ ብያላችሁ። ሩቲ እንግዲህ የገባችበትን አላማ እያሳካች ነው። ትላንትና እንግዲህ ሳሩን ልታግታቸው እና ወደ ሌላ ቦታ ልታዘዋውራቸው ካለችው አንዱ የወንድሟ ልጅ እንደሆነ እና እነዛን ደርሳ እንግዲህ ወንድሟን ልካ ወንድሟ ለጊዜው ቢታሰርም አጣርተው እንደሚለቁት እርግጠኛ ናት። እነዛን ልጆች ግን ከሳሩን አስለቅቃታለች። ተጨማሪ የሕይወትን ልጅ ደግሞ ከሳሩን ለማስመለጥ እያደረገች ትገኛለች እና ሩታ በጣም ጀግና ጎበዝ ልጅ ናት። ከዛ እንግዲህ ሰዎቹ ተናደው ስለሚችሉ ብቻ እንዳትንቀሳቀሽ፣ ሊያጠፉሽ ይችላሉ ስትል ታስጠነቅቃታለች። ሩቲ ግን እራሷ ናት እሷን የተከታተለቻት ያለችው። ሳሩን የምሰራው ስራ በጣም ከባድና በቤተሰብ ውስጥ ሁሉም ግረ ግን እንደዛ ብላ ቀለል ልስታደረግባት እኔ ሰላምንም እንዴት አቀለለችው? ቆይ ሳሩን በቅርቡ ያንቺ መጨረሻ ይሆናል፣ እያለች እንግዲህ ወደ ቤት ገባች ማለት ነው። ሩቲ ወደ ቤት ከገባች በኋላም እንግዲህ ሳሚ እና ህይወት እያወሩ ነበር። ህይወትም ሳሚም እንግዲህ ልጅዋን እንዳገኘላትን ሲነግራት እባክህ እንደው አንተ መቼ ነው ቁም ነገር የምትሰራው እያለችው ነበረ። እና እኔም ላድርግ ብለህ ነው ቢያንስ ለይምሰል እንኳ መሆንሽ ነው አትለኝም? ትለዋለች። ምንም እንደሆንሽ እኮ አላውቅም። ምን ሆነሽ ነው? ይኸውልሽ አንቺ እኔ አንቺ እንደዚህ ሆነ ሳይሽ በጣም ደስ አይለኝም። ሊገባሽ ይገባል ይላታል። አይ ሳሚ አሁን ቆይ ይህን ምን ልበል? አዝነህልኝ ነው ወይንስ እንደ ጥፋተኛ እየቆጠርከኝ ከይ ነው ትለዋለች። ቆይ አንድ ነገር ብዙ ነገር እንዳሳለፍሽ አውቃለሁ። ግን የሆነው ነገር ሁሉም እኔ ምክንያት። ስለዚህ እባክሽ የፈለግሽን አድርጊኝ፣ ጮህብኝ፣ እንደፈለግሽ ብኝ። እንደዚህ ስትሆኝ ማየት አልፈልግም ይላታል። ግን አሁን በቅርብ ቀን የልጅሽን ነገር አሳይሻለሁ። ልጅሽ ያለሽበትን ደርሼ ፍሻት አለሁኛል ምን አደረግ እስኪያሳየኝ እውነት ነው ስትለ፣ ግን ለማንም ትንፍሽ እንዳትይ ብሎ እንግዲህ ሞባይሉን ከፍቶ የልጁን ፎቶ አሳይቷት እና በጣም አስደሳል። ቢያንስ በህይወት እንዳለች አምኛለሁ፣ አውቄያለሁ። አንተ ለልጅ የገድ ሰጥቶ ባካህ አትቀልድብኝ ህይወት አንተ የምታምንህ እንዳትመስልህ ከዚህ በኋላ አላምነው። በእውነት ካላመንሽ ደግሞ ፎቶ አላሳይሽ ብሎ ፎቶዋን አሳይቷት በጣም ተደስታለች። እንግዲህ እውነቱን ነው እየተከታተለ የህይወትን ልጅ እንግዲህ ሳሚ አግኝቷታል ማለት ነው። ግን ለማንም ትንፍሽ እንዳትይ ብሎ ሲልሰይ ብላ ሲተቃቀፉ፣ ህይወት ማንሽ ደረሰችባቸው። ሩቲ አይ አይቻቸዋለሁ። ለምንድን ነው ስትተቃቀፉ ነው የደረስኩባችሁ? አይዟችሁ ሳሚ ፈገግ ብላችኋል። ህይወትን ፈገግ ብላችኋል። እኔ ከፈለኩ እኮ ፈገግ ማለት እችላለሁ አላት። ለሩቲ ግን እኔ እኮ ያንን ቅርፍ ከሚያደርግላት ውጭ እኔ አደርግላት አለሁኝ እዚህ ላይ ተሸውደሻል። አንዱ ከአንዱ ካልተረዳዳ ምንም አይረባም። ጠንካራ እና ማን ጠንካራ እንደሆነ አይታወቅማል። ብቻ ምንም የሚሆን አሁን ያደረከው ነገር ህይወትን አስደስቷታ ምን እንደሆነ አላውቅም። እሺ በቃ የሰው ደስታ ያስደስትሻላላታ የሰው ደስታ ያስደስተኛል አለቻት። ከዛ በኋላ እንግዲህ ምን ሆነች ነው፣ ከዛ ክፍል ውስጥ ገብታ ሳሩን ተናዳ፣ እንግዲህ ህይወትን ውጪ ውጭ፣ ከዚህ ክፍል ውጪ እያለ እያጸዳሽ ስታገኛት እያባረረች ነበረ፣ እያስወጣቻትና ግን ምን አድርጌ ነው አለች አሁን የራሴ በጥ ዘረጋው ቶጥመድ የራሴ ገባው እያለ ሳሩን ከዚህ የግኔ ካጠመድኳቸው ልጆች ውስጥ እኮ አንዱ ከቤተሰቦቹ ጋር ተገናኘ፣ ጉድ ሆንኩኝ እኮ እያለ ሳሩን በጣም ትናደዳለ። ብቻዋን ቁጭ ብላ ለምን አንዱም ደግሞ የሩቲ የወንድሟ ልጅ እንደሆነ ይሄን ደግሞ አላወቀችም እና ይሄ ሚስጥር ወጣቢ ብላ በጣም እየተናደደች ነበረ። በዚህ ቁጫን ነበረ ከህይወት ላይ ገብታ ውጪ ከዚህ ክፍል ውጪ እያጸዳች እያለች እንኳን ጎትታ ያስወጣቻት እና ግን ምን አድርጊያት ነው ይህም አድርጊያት ደግሞ እወዳታለሁኝ እያደረገችልኝ ከዚህ አይበልጥም የሚባባል አባባል አላት ህይወት ከዛ በኋላ እንግዲህ አንተ ግን እውነት ምንድን ነው እያለችው ነበረ ሳሚን ሩቲም ለምን ልጅ አትወልጂም ስትል ሳሩን ተጠይቃታለች ሳሚ እና ማየ ሁልጊዜ ውለጅልኛል መውለድ ደስ ይለኛል ማን ልጅ ይጠላል ብለሽ ነው አለቻት ቢሆንም ሰራ ሰራ አድርገሽ ገንዘብ ይዘን እንወልዳለን ከሆነ ጥሩ አይደለም ብትወልዱ ጥሩ ነው ግን አንቺም ደግሞ ልጅ ብትወልዲ ስለ ሰዎች ልጅ ማሰብ ትችያለሽ ብላ ጣል አደረገችባት ትምህርት እንዴት ነው ስትላት ወሬ ማስቀየስሽ ነው ትምህርት ጥሩ ነው በቅርብ እጨርሳለሁ አለቻት ከዛ ለህይወት ሩቲ ሂዳ እየተጨቃጨቀች ነው፣ ከሳሚ ጋራ እየተጨቃጨቀ ሰምቻታለሁ። በእኔ አካውንት ገንዘብ ለምን አስገባሽ? የስራ ባልደረቦችሽ ለምንድ ነው መጥፎ ስራ ትሰሪያለሽ ይሉሻል? ለምንድ ነው እያለ ሲጨቃጨቁ ደርሼባቸዋለሁ ስትል ለዳዊት ይነግራል። አዎ ይሄ ነገር በጣም ያሳስበኛል አለ ዳዊት። ይሄ እንጂ ስራዋ እኔ በጣም እየፈራሁላት ነው። ስለዚህ ሂጄ ማጣራት አለብኝ፣ ሂዴ ማጣራት አለብኝ። ገንዘብ ለምንድ ነው የምታሸሸው? ምን እየሰራች ነው? ብላ እንግዲህ ወደ እሱ ከእህታችን ምን አይነት ስራ እንዳለ በስራ ቦታዋ ማጣራታል ከደፈለክ ደግሞን ያግዛሃለሁ አለችው። ልክ ነሽ አለ ደግሞ ዳዊት። ነገሩ እኔ ሁልጊዜ ጊዜ አስቢውም አላቅም ነበር። እንዴት አሰብሽው? በተለይ ህይወት ጋር የምታሳየው ነገር በጣም ምንም ምንም አልተመቸኝም። ሰሞኑን በጣም ትላለች ሩት አም አውሬ እየሆነች ነው። ችግሩ ምንድን ነው? ምናልባት ለቤተሰብ ያልነገረችው እና እንዳንጨንቅ ፈርታ ይሆናል። ነገ ውኑ ከስራ ቦታ ሂጄ አጣራለሁ። አብሬ እንደሄድ ትፈልጋለህ? አለች ሩት። አይ ተይው እኔ ብቻዬን እሄዳለሁ ክላስ ሂጂ አላት። እና እሱም እንግዲህ እሱ ጋር ለሚሄድ ስራ ቦታ ለመሆን ለሚሄድ ወሰነ። ከዛ አሁንም ደጋግማ እየጠየቀችው ነበር ማለት ነው። አንተ ግን ምና ግን ነው ህይወት ውጭ እያልክ ምትላት? ህይወት ከዚህ ቤት ውጭ ይላታ። ሳሚ እኔ ቤት ኪራይ እከፍልልሻለሁ አግዝሻ ሰርቢስ ያሉ ከዚህ ቤት መውጣት አለብሽ፣ እያለ ሲል ዳዊት ደርስና ምንድነው ውጭ ውጭ የምትላት አያያጅ ቦ ሳታማህ ብላይ ለራስ ስለፈለካት ነው አሁን እንደዚህ የምትለው እና ታዲያ አንተ ለምንድን ነው ውጭ እያልክ የምትላት? እዚህ መውጣት ትፈልጊያለሽ እንዴ ብሎ ሲጠይቃት፣ ሂወት ደግሞ አይ በጭራሽ አልፈልግም። ብዚህ ቤት ደግሞ መውጣት ከፈለግሽ ሂወት፣ አንቺ እና እኔ ቤት ተከራይተን እንኖራለን ይላል ዳዊት። ማለት እቴ አለ ዳዊት። ዛሬ ከስራ ቦታሽ ሄጄ ነበር አላሳሩን አንተ ከእኔ ስራ ቦታ ምን ልታረክ ሄድክ አለች ሳሩን። እቴ ሰሞኑን እኮ ልክ አይደለሽም። ምናልባት ከስራ ቦታ የሆነ ችግር ገጥሞሽ እንደው ብዬ እና ከዛ ሄዶ መሃሜት ከመለቃቀም እዚህ አትጠይቀኝም። ለምን ከዚህ በፊትም ነግሬሻለሁ ጥሩ የስራ ሰዎች የሉኝም ብያለሁ። ጥሩ ነገር አልነገሩም። በእርግጠኝነት ምንም አይነት ውስጥ ግን እጅሽ የለብሽም አላት ዳዊት። አንተም የሰው ሐሜት እየሰማ ነው እንደ ሳሚ አለችው። ታዲያ ያ ሁሉ ሰው እንዴት በውሸት ነው ይከስሻል አላት። ምን አሉ አለችው። እነሱ ያሉኝ ነገር ተይውና አንቺ ግን ይሄ የልጆች ስራ ምናምን የሚባለው ነገር እንዴት ነው ያንቺ ጋር ያለው ጉዳይ አላት። ምን አስበህ ነው አለችው። ሳሪ ብዙ ገንዘብ አለሽ፣ ብዙ ስራ አለሽ የቢሮ ስራ ነሽ ትንሽ ፊልድ ወጣሽ ትባያለሽ፣ የፊልድ ነው ትንሽ ቢሮ ነሽ ትባያለሽ። ግን እህቴ ሰላም ነሽ ግን አለት ምንም ነገር እጅሽ ውስጥ የለበትም። አንተ ነበር ከለኝ ሁሉም ስጣቱን ሲቀስርብኝ ቤተሰቦቼ ከጎኑ መሆን የነበራችሁ እናንተ ግን ጠላቶቼ ጋር አብራችሁ ቆማችሁ፣ ወንጀለኛ ናችሁ ከመፈራችሁ በፖሊስ ተናገሩ፣ አስይዙ። መፍትሄ ቀላል ነው አለችው አይ እንደዚህ ስንጠይቅሽ እንደዚህ መሆን ነበረብሽ። ብዙ አጠራጣሪ ነገሮችን ሰምቻለሁ፣ ግን እመኒ እውነቱ መሆኑን ከሰማሁ ግን እኔ ራሴ ነኝ እጅሽን አንጠልጥዬ ለፖሊስ የምሰጥሽ ይላታል። ማለት ዳዊት በጣም ፈራህ፣ አለችው ማለት ነው ከዚህ እንግዲህ ነው ነገርኩሽ። ስለዚህ ሳሚ እንግዲህ የእሷን ልጅ እንዳገኝላት ደግሞ ሩቲ ስለሰማች፣ ሩቲ ደግሞ ወታ ለስልክ የደወለች ሳሚ ሲያስደስታት ነበረ ህይወትን፣ የህይወትን ልጅ አግኝቶላታል። የት ቦታ እንደሆነ አላቅም፣ ግን ተከታትዬ እደርስበታለሁኝ እያለች እንግዲህ ለጓደኞቿ ለነዚሁ ሪፖርት ለምታቀርብባቸው ሰዎች እየተናገረች ነበር ሩቲ። ከዛም በኋላ ሳሚ ህይወትን ልጅ የት ነው የሚያገኛት ብላ እንግዲህ በጨለማ ተገና አድርጋ አሁንም ሳሩንን ተከታትላ እንዳገኘቻት ሳሚንም ተከታትላ የህይወትን ልጅ ለማዳን እየጣረች ነው። ሩቲ በጣም ጎበዝ ናት። እና በዛ ላይ እያሉ እንግዲህ ተከታትለዋለች፣ እውነት ደርሳበታለች። ለተወሰነ ሰዓት ጠፍቶባት ነበረ፣ ግን ነገሮቹን አካባቢውን እየተከተለች ስለሆነ ታገኘዋለ ብዬ ነው የማስበው። እና ሩቲ በጣም ጎበዝ ልጅ ናት። አሁን በቅርብ ጊዜ እንግዲህ የህይወትም ልጅ መኖሯ በህይወት መስማቷ በጣም ትልቅ ደስታ ነው፣ ደስ ይላል እና በጣም ደስ ብሏታል። መጨረሻም ደግሞ ልጇን ተገኝታ እንደገ ደግሞ ህይወት ደግሞ በጣም ዘፈነችለት ዛሬ በጣም ደስ የሚል ዘፈን ዘፈን ሙዚቃ በሙዚቃ እያደረገች አስደስታው። ለምን ከእሷ ጋር ቆምክ ብላ ደግሞ ያው ሳሩ መጥታ አንቺ ወንድሜንን እያማለልሽው ከሆነ ምንድን ነው እያለች ተቆጥታት ነበረ። አንቺ በእስኪ በህይወት አትግቢ እያለ በሕይወት የተነሳ ዳዊትም ሳሩንን እየጠላት ነው። ስለዚህ መጨረሻው ምን ይሆን አብረን የምንከታተል ይሆናል። የህይወት ልጅ ግን በመገኘቷ በእጇ ደግሞ ከነ ሕይወቷ አምጥቶ ሩቲም ሆነ ሳሚ ቢስስ እስከሚሰጧት ድረስ በጣም ደስተኛ ነኝ። እናንተስ እንዴት ተመለከታችሁት? ተመልካቾች የዛሬው የህይወት መንገድ ይህን ይመስል ነበረ። እንግዲህ በጣም ደስ የሚል ነው። ህይወት በስግ ሰሞኑን ሳሩንም ትጋለጣለች ብዬ አስባለሁ። እንግዲህ ያ ሁሉ ወንጀሏን ቤተሰብ ከተባበረበት ወድ ከፍንጅ እንደሚያስይዛት ዳዊትም ቃል ገብቷል። ሩቲም ትንሽ ቀርቶኛል እያለች ነው ማለት ነው። በዚህ ተጠናቋል። አሰላሙ አሌይኩም ወረህመቱላሂ ወበረካቱ